የመጀመሪ ክፍል አስር እነዚያ ዌብ ሲስ ከንፈሮቹን ቀርብ የሳያቸው ሳሚዋለኝ ከንፈሩን ይቀጠቀጣል ተጠጋኝ በመሀል የሳሎኑ በር ጓ ብሎ ተዘጋ። ደነገጥን፣ ተላቀቅን። አሩን እየተስመጥሩ ከኔራቅ ብሎ ቆመ። እማዬ የእኔ ልጅ እዚህ ይሻልሻል እያለች መጣች። አሁ እማዬ ቀላል እኮ ነው ይልቁንስ አወክ በሽ አታሳመሚኝ ደህና ነኝ አልኳት። ፓሉን ማዘር በቃ እኔ ሊሂድ ደህና ዋሉ ብሎ ሊመጣ ሲል እማዬ ምግብ ሳት በላት ሄድን፣ ብላ ድረቅ አለች። ለመነችው እሺ በቃ ብሎ ተቀመጠ። ምሳ እኔ ክፍል አምጥተው መብላት ጀመርን። በመሀል እማዬ ሳልጠይቅ አንድ ክፍል ናችሁ አለችው። የሚበላው ሊያንቀው ትንሽ ነበር የቀረው። በአፉ ያለውን እንደያዘው ይዞ አው አው ማዘር አለ፣ ቀስ ብሎ እኔን እያየኝ። እኔም ሳቄን በግድ ይዤ ዝም አልኩ። እንዲህ እንዲህ እያሉ ስለ ፈተና በቃ ስለብዙ ነገር አውርተው ልሄድ ብሎ ተነስቶ ወጣ። እማዬ ቀለል ያለች ነገር ነች፣ እስከ በረሸኝችው ነገሮችን አታካብድም። ከሰው ጋር በጣም ነው የምትግባባው፣ ከኔ ጋር ደግሞ ልክ እንደ ጓደኛዬ ነች። አመሻሽ ላይ ሃሩን ቴክስት ላከ። የኔ እናት ደህና ነሽ? አሁን እያመመሽ አይደለማ ተሽሎሻል አይደል አለኝ። ኧረ ውዴ ደህና ነኝ፣ ደግሞ እኮ ቅድምም ደህና ነበርኩ፣ አሁን ደግሞ በጣም ደህና ነኝ። ስለዚህ ያታስብሽ አልኩት። ረምላም ወዲያው ቴክስት አደረገች። ሴትዮ እንዴት ነሽ አለችኝ። ደህና ነኝ አይጦ፣ ምን ነው ሳት መጪ አልኳት። የኔ ሞዛዛ ነገ እመጣለሁ እሺ፣ የዛሬውንም ስለቀረው ይቅርታ አለችኝ አለች። ኧረ አውቄሽ ነው ነገማ፣ እኔ ራሱ እመጣለሁ አልኳት። እንደዛ ከሆነማ ደህና ነሽ ማለት ነው አለችኝ። እኮ ደህና ነኝ አልኩሽ አይደል አልኳት። ብቻ ያ ጊዜ እንዲህ አለፈ። እኔም ተሽሎኝ ትምህርት ቤት ለመመላለስ በቃው። ከሃሩን ጋር በጣም ተግባባን። ፍቅር በፍቅር ሆነን አብረን ማጥናት አብረን ወደ ቤት ከክፍል እስከ ሰፈር ይሸኘኛል። በቃ አልፎ አልፎ እኛ ቤት እየመጣ አብረን እናነባለን ያው ቤት ያለችው ሰራተኛዋ ብቻ ነች እነማዬ ሱቅ ነው የሚውሉት ያው ሀሩን ጎበዝ የሚባል አይነት ልጅ አልነበረም ግን ለልዩ ሲል አብረን ማንበብ ጀምሯል ደግሞም እየተሻሻለ ነው አሁን አሁን ስለ ትምሮ ያለው አመለካከት በጣም ተቀይሯል ምን አለፋችሁ እንደዚህ አይነት ልጅ አጋጥሞኝ አያውቅም በጣም ነበ በጣም ነው የሚያሳስብልኝ የሚያስብልኝ በጣም ምስኪን ልጅ ነው። ደም ኩሳል ሳልነግራችሁ ለቤታቸው እየ ካሳደጉ ጋር አስተዋውቆኛል። በጣም ነው ደስ የሚሉት፣ ገራሚ የሆነ ቤተሰብ ተዋወኩ። እኛ ቤት አብረ እንደሆነን የሚያውቀው ታላቅ ወንድሜ ብቻ ነው። ሌላ ማንም አልሰማም። አልፎ አልፎ ካህሩን ጋር እንገናኛለን። እናም የሆነ ቀን ካላገኘሽ ብሎ ድርቅ አለ። እሁድ ዕለት ነበር። በቤት ነፋዘር እያሉ እንደወጣ ይፈቀደልኝም እናም እያን ቀን በጣም እንደናፈቀኝ ነገረኝ። እኔም በጣም ስለናፈቀኝ እሺ ብዬው ላገኘው ወጣሁ። ከቤትም እነራምራ ቤት ነው የሚሄደው ብዬ ወጣሁ። ከቀኑ ስምንት ሰዓት ስሄድ ሀሩንዬ አልመጣም ግን ትንሽ አስጠብቁኝ። ወዲያው መጣ። ስላስጠበቀኝ አኩርፌ አየሁት። በጣም አብሮበት ነበር። ፈገግ እያለ ያኔ አኩርፊ በቃ ኮረፍ ወንጪን ሳማ አድርጉኝ። ከጎኔ ቁጭ አለ። ዝም አልኩት ፊቴን ወደዛ ዞርኩበት። ይሄኔ እይማ ምን እንዳመጣውልሽ አለኝ። አሁንም አልዞርኩም። ፊቴን በእጁ እያዞረ የኔ ፍቅር ይቅርታ አልኩ እኮ እሺ ምን ልቀጣ ወይስ ቁጭ ብድግ እሺ ከፈለግሽ ጆሮንም ይዘልሻለሁ አለኝ። አይ አይ እኔ ይህን እንድታረግ አልፈልግም። በጭንቅላት ቆም አልኩት። እ አለ እኔ ካልኩት ነገር በኋላ ላይ መቆም እየሞከረ ሳይሆን፣ ሳቄን ብፍ አድርጌ ሳኩኝና ታረቅን። ያመጣልኝን አላየውም ነበር። እና ምን አመጣክልኝ አልኩት። እጁን ኪስ ውስጥ አኑሮ በእጁ ቸኮሌት ይዞ አወጣ። ወይኔ ቸኮሌት በጣም ነበር የመወደው። ደስ አለኝ። ነጥቅ አድርጌው መብላት ጀመርኩ። አንተ ዘግይተህ ስለመጣ ትንሽ ስላኮረፍኩኝ ብዙ አትበላም ብዬ ትንሽ ሳታሁት። እየሳቅን እየተጨዋወትን ያሉን ታፋዎች ላይ ተኝቼ ወደ ሰማይ እያየው ሳላስበው ከንፈሬ ግጥም አድርጎ ሳምን ደነገጥኩ። ለመጀመሪያ ጊዜ ነበር ከንፈሬ የተሳምኩት። የሆነ ስሜት ተሰማኝ፣ ደስ የሚል የሚያስፈራ የሆነ የተወናበደ ስሜት። ሀሩንም ከሳምንት በኋላ ደነገጠ። ክፍል አስራ አንድ ይቀጥላል። እዘኮ ነበርኩ።